እንግዲህ ታብዱዮን ትፈነዱዮን። ስታሰራ ሳታወራ፣ ወገብህን ታጥቀ ቆርጠ ቀን ከለሊት ከሰራ የሚጠላም ተሸንፎ ይሸልምሃል። የሴት ጀግና ምሳሌ ጣይቱ ጀግና ናት ይባላል። የዘመኔ ጀግና ደግሞ አዳነች አቤቤ ነው። ጣይቱን በታሪክ ነው ማቃት። ክብርት አዳነች አቤቤን በአይኔ ነው ማያት። ትናንትናን ታሪክ አድንቄ ቆሜ ከምቀር አሁን በኔ ዘመን የሰራውን ሰው ማድነቅ ባህል መሆን አለበት ወዳጄ። በአዲስ አበባ ከተማ ለዘመናት ስንት ከንቲባዎች የተፈራረቁባት ህዝብ ላይ ከብረው ህዝብ ላይ ኖሮ ህዝብ ላይ ሞቱ እንጂ ለህዝብ አንድም ታሪክ የሰሩት ነገር የለም። ክብርት አዳነች አቤቤ ከንቲባ በሆነች ሶስት አመቷ ነው። በሶስት ዓመት ውስጥ የሰላሳ አመት ስራ ሰራች ከዛም በላይ እነዚህ የፖለቲካ ፓርቲ አመራሮች መደበቅ የማይችሉትን እውነት ተጋፈጡ፣ ኢጓቸውን አሸነፉ። በተግባር የሰራውን ሰው ስራው ስለሚናገር ሊደብቁ አልቻሉም። ይሄ ደግሞ ይበል ያስብላል። ፖለቲካ ምቀኝነት አይደለም፣ ፖለቲካ ቅናት አይደለም። ፖለቲካ ለህዝብ ጥሩ ፉክክር ነው። ከአንተ የተሻለ አንተ የሰራው በላይ እኔ ሰራለው፣ አንተ የሰራው ይቀራል፣ የበለጠ ሰራለው የሚል ቅንነት ያለው ፉክክር እንጂ አይን እያየ የተሰራውን እያየ የተሻለውን እያየ እውነታ መቀበል የማችል ከሆነ አንተ በሎትቀኛ ሳይሆን ምቀኛ ነ ለሀገርህ ከሆነ ለህዝብህ ከሆነ ማንም ይስራ፣ የተሰራውን ነገር አድንቀ በቀረ ነገር ላይ መወዳደር ነው። ክብርት አዳነች አቤቤ ቀን ከሌሊት ሰባት አራት የሚል መፎክር አስቀምጣ እንቅልፏን አታ የቆሸሸ የስንት ዘመናት ሸክም ከተማ ሳይሆን ገጠር እንኳን የማታክል የአፍሪካ ካፒታል ሲቲ የኢትዮጵያ ዋና ከተማ በዓለም ሶስተኛ ዲፕሎማቲክ ከተማ የሆነች ሳቶን ተራ ገጠር ከተማ እንኳን በዚህ አይነት ከተማ ቆሽሾ ሽንትን የአዲስ አበባ ሕዝብ አብዛኛው ኩላል በሽተኛ የሆነው ሽንቱን የሚሸናበት ቦታ አቶ ቀኑ ሙሉ ይዞ ዞሮ ማታ ቤት ውስጥ ከሚገባ ድረስ መንገድ ላይ ይሸናም የሚሉ የሚያፍሩ ሰዎች የኩላሌት ፌላ ሆነዋል። የማያፍሩ ናቸው ቆሞ ቱቦ ላይ የሚሸኑት ምንም አረገ ስለማይችሉ፣ ያንን ሁሉ ችግር የፈታች ጀግና መሪ ናት። ከጀርባዋ ጀግና ጠቅላይ ሚኒስትር ዶክተር አብይ አለቃዋ ቢኖርም እሷ ደግሞ ትእዛዝ ተቀብላ በማስፈጸም የኔ የዘመኔ ጣይቱ ትበልጣለች ብዬ ነው ማምነው። ጣይቱ በአዳዋ ጦርነት ላይ እንዝመት የሚለው ቃል እንጂ እንደ አዳነች አቤቤ የሰራችው ያው የኛ ሰው የሞተውን ማድነቅ እንጂ ያለውን ማድነቅ ያልተለመደ ምቀኝነት ባህል ስላለን እንጂ ክብርት አዳነች አቤቤ ከእቴጌ ጣይቱ የምትበልጥ የዘመኔ ጀግና ናት። እስኪ ምንድን ነው ያሏት ከንቲባ፣ ተቃዋሚ ፓርቲዎች? እስኪ እንስማ። ቆም ብዬ አመሰግናችኋለሁ፣ ሴት ጀግና በመሆኖት፣ በሴት ጀግና ደግሞ ለዘመናት የተተበተበ የአዲስ አበባ ችግርን በአጭር ጊዜ መፍታት መቻሎት፣ ቁርጠኛ ካቢኔ መፍጠሮትና እውቅና አለመስጠት እነዚህን አለመበረታታት መንሸራሸር ይሆንብናል ብለን ስላሰብን ነው። ይሄ መለመድ አለበት። ተቃዋሚ ፓርቲ ማለት ለአገር የተሰራ ነገር መቃወም ማለት አይደለም፣ ማበረታታት ነው። ይሄ ትልቅ የፖለቲካ ባህል ለውጥ ነው። የኛ አገር ፖለቲከኞች መልካሙንም መቃወም፣ መጥፎውንም መቃወም፣ መቃወም ባህል የሆነበት አይነት ይመስላል የተሰራውን ማበረታታት። በጎደለ ለመምላት ነው መቃወም ያለባችሁ። ስለዚህ ክብርት አዳነች አቤቤ ጀግና ሰርታ ማንም ልክድ በማይችል ማንም መስታወቂያ ሊሰራላት በማይገባ ስራዎቿ ሊቃወሙት የሚፈልጉትን ስራዎቿ ተከላከለላት። በቃ አይን ያለ ሰው የሚመለከት ሰው አእምሮ የሚያስብ ሰው አዲስ አበባ ውስጥ በዚህ ሶስት አመት ውስጥ የመጣው ለውጥ የማ የከተማው ነዋሪ ይናገራል። ከተማ ውስጥ ማይኖር ከከተማዋ ስንት ማይል የሚኖር እንደኛ ዲያስፖራው ንጹህ ከተማ ውስጥ ቁጭ ብሎ ከተማ ማጽዳት ምን ያደርጋል? እኔ እየተራብኩ ይልሃል መራብ እኮ እዚህ አሜሪካ አንዳንዶቹ ራ ራባሉ መስራት አቁቷቸው በተለያየ ስራ ምክንያት ክሬዲታቸው ተበላሽቶ ማለት ነው። ውጪ የሚያድሩ አሉ እኮ እዚህ አሜሪካም ሆመለሶች መንገድ ላይ ቆሞ የሚለምኑ አሉ እኮ በምክንያት እና እኔ ክብርት አዳነች አቤቤ ታሪኳን አስቀምጣለች ብትሞትም በዶዘር ንዳችሁ ብጠላት እንኳን አፍርሳችሁ የማትጨርሱትን ታሪኳን አስቀምጣለች። የኔ የዘመኔ ክብርት ጀግና አዳነች አቤቤ ናት። እቴጌ ጣይቱ ጋር ማወዳደር አልፈልግም። ምክንያቱም እቴጌ ጣይቱ በታሪክ እንጂ በአይኔ ስላላየው የክብርት አዳነችን አቤቤ ታሪክ ማሳነስ ስለሚሆንብኝ፣ አለመታደል ሆኖ የዘር ፖለቲካ በመኖሩ የተወለደችው ከኦሮሞ ማህበረሰብ ስለሆነ ኦሮሞ እንኳን ሴት ጀግና ሊያከብር ጀግና ወንዶችን እንኳን አክብሮ አያውቅም። የዚህ የሷን ጀግንነት እውቅና መስጠት የማይፈልገው ራሷ የተወለደችባቸው ማህበረሰቦች ፖለቲከኞች ናቸው። ይናፋ ያለባቸው ለምን በለጠችን የሚሉ ሱሪ ያጠለቁ ወንዶች፣ ወይም ዶክተር ወይም ዲግሪ ወይም ማስተር ሳለን የሚሉ ሳይሰሩ በትምህርት ቤት ጉራ የሚኖሩ ወረኞች፣ ክብርት አዳነች አቤቤ እውቀቷን በስራ ያረጋገጠች ጠንካራ ጀግና፣ የዘመናችን ምሳሌ ሴት ናት። ሩሩ እናት፣ የዋ አዛኝ፣ ሁሉ ነገር ያሟላች ጀግና ናት። ክብርት አዳነች አቤቤን የማቀው ዛሬ አይደለም ከሰላሳ ዓመት በላይ ነው ማውቃት። በሰራችባቸው ባመነችበት ነገር ጓይድ የማጠብቅ በራሷ መወሰን የምትችል ጀግና፣ ለብዙ ሴት መሪዎች ተምሳሌት የምትሆን። እኔ እንጃ ክቡር ጠቅላይ ሚኒስቴሩን በዕድሜ ትበልጠው አትበልጠው አላቅም። ከጠቅላይ ሚኒስቴሩ ላይ የኢትዮጵያን ጠቅላይ ሚኒስቴርነት ብትረከብ እንዴት ደስ ባለኝ። ለመጀመሪያ ጊዜ የኢትዮጵያ ጠቅላይ ሚኒስቴር የአዲስ አበባ ከንቲባ ለመጀመሪያ ጊዜ ሴት ክብርት አዳነች አቤቤ ሆናለች። ለመጀመሪያ ጊዜ ደግሞ ሴት የኢትዮጵያ ጠቅላይ ሚኒስቴር ሆና ማየትን እመኛለሁ። እግዚአብሔር ለዛም ያበቃታል ብዬ ተስፋ አረጋለሁ። ማን ያውቃል። ስለዚህ የፖለቲካ ተቃዋሚ ፓርቲ አባላቶች፣ ይሄ ስራዋን መደበቅ ስላልቻላችሁ፣ ስራዋ ስላሸነፈ፣ ስራዋ ወጥቶ ስለተናገረ፣ እንደዚህ አይነት እውቅና መሰጣጣት ደግሞ በኢትዮጵያ ፖለቲካ ባህል ውስጥ ትልቅ ለውጥ ስለሆነ ይበል የሚያስብለው እኛም እናከብራችኋለን። ክብርት አዳነች አቤቤ ስራሽ ወጥቶ ያለምንም ማስታወቂያት ስለተናገረ ልትኮሪ ይገባሻል። ታሪክሽን መስራት ያለብሽን ሰርተሻል። እግዚአብሔር አሁንም ካንቺ ጋር ይሁን። ታንኪው